ማበዴ ግን ገና አሁን ነው። አሁን ገና ላበድ ነው። በቃ አሁን ገና። ሰላም አሌይኩም ወረህመቱላሂ ወበረካቱ ውድ የምርቃኝተዊ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ክን ገል አልሐምዱሊላ ወሊላ ልሐምድ ሁሉም ሰላም ነው። ዛሬው ይዤላችሁ የመጣሁት ሳይድ እና ሳይድ ማበዴ ነው እያለ ነው። ሶሚያ ልታሳብደኝ ነው። በቃ ማበዴ ነው። ወይኔ ሰይድ ዘኮፒራይት ይዘኛል ብዬሽ ፈርቼ ነው እንጂ፣ ብዙውን ባሰማችሁ ደስ ይለኝ ነበር፣ ግን ፈራሁኝ። አሁነም ቀረም። ውድ ቤተሰቦቼ ሳይድ እንዳያችሁት በቃ ማበዴ ነው። ሱምያ አስራ እየደበደበቻት ነው ብሏል። ሀዩን አስራ እየደበደበቻት ሀገር አልመጣችም፣ እዛ ነች በቃ እኔ ማበዴ ነው ብሏል። እንደሰማችሁት ብዙን ባሰማችሁ ደስ ይለኝ ነበረ፣ ግን ኮፒራይት እንዳይዘኝ በትንሹ ነው ያሰማችው። ብዙ ሰዎች ደግሞ ሱምያ ጎበዝ ናፍ ብለዋል። እሷ ሄዳት ደብድባት ጥሩ አረገች ብለዋል። በጣም ብዙ ኮሜንቶች፣ ሱምያ ጎበዝ። እውነት ከሆነ ሱምያ ጀግና ሴት ናት፣ ልባም ሰው ብዙ አያወራም ብላለች እ እዚህ የመጣሽ መስሎኝ። የመን መቼም እየሳቅ ሆኖ መወራቸው ዛሬ ምክንያቱም ያስቃል ማለት ነው። የመን የመጣሽ መስሎኝ ብመጣ ለካ እዛ እናት አስር ሆኖ ሀዩንና ማን ነበር ያላት፣ አንድሆን ደግሞ እሷን አስረው እየደበደቡ ነው ብሏል። እንግዲህ አጋችናት አጋችን ጎዳና ላይ ይወጦላችኋል፣ ጎዳና ላይ ይወጧል ብቻ ከኢትዮጵያ ሮጭ የመጣው እሷ ሮጣ ወደ ኢትዮጵያ ትገባለች። ሮጣ ወደ ኢትዮጵያ ትገባለች። እሷ መጀመሪያውኑ ወደ የመን የመጣችው እኔ ወደ የመን እንድመጣ ነው። እኔ ወደ የመን ስመጣላት ሄዳ ሷ ሀዩን ለመደብደብ ነው ሀሳቧ። ሀዩን ለመደብደብ ነው ሀሳቧ። ለምን እንዳስፈለገው እኔ እንጃ። ሀዩን ለመደብደብ፣ ሀዩ መደብደብ ከሆነ እኔ ለምታሶችኛለሽ? ሀዩን ለመደብደብ ከሆነ ፍላጎትሽ፣ ወይኔ በሳቅ ለሞት ነው። ብታኙ ቤተሰቦችን ጀግና እንኳን ደግ አደረገች፣ እውነት ከሆነ ብለዋል። ብዙ ኮሜንቶች ሀያት ሶምያን ነው የደገፉ ማለት ነው። በነገራችን ላይ ብዙን አልተከታተልኳቸውም። እነሳይድን አሁን አ ማበዴ ነው ሲል ነው። በቃ ማበዴ ነው ሲል እስኪ ለምንድን ነው የሚያብድህ ሰው ልከታተለው ብዬ። እሳይ ደግ አደረገች የእኔ ጀግና ሶምያ፣ እውነት አድርገው ከሆነ በጣም ነው የማደንቃት። ምን ነው አዩን በገደለቻት! ያ ተው እናንተ ድራማ እኮ ነው። ተው ተው ተው። ሶሚያ አታደርገውም፣ ሀዩ የፈጠረችው ሴራ ነው ብላለች። ደበደቡኝ ያገቱኝ ያለች ቤተሰቦች ደግ ያደረገች እውነት ከሆነ ጀግና። የጎንደር ልጅ ማንተሳዳቤ ማንተሳዳቤ አላት። አፏን ስትከፍት አልነበረም? እሰይ እንኳን አገተቻት። የእውነት ሶምያ አድርገሽው ከሆነ ጀግና ነሽ። ቆይ ምን ብላት ኑሮ ነው የመጀመሪያውን ኢትዮጵያ አሰማውት እንኳ እስኪሰማ አለ እንደገና ገብቼ ማለት ነው። ምን ብላ ተሳድባ ነው? ሀዩ ሀዩ ጉድሽ ፈላ። ሁሉ ሰው ነው በአንቺ ነው የፈረደ። ሀያት ሁሉ ሰው በአንቺ ነው የፈረደ ብሽ፣ አንቺ ውልከፍ ማለት ነው። እሳይ ደግ ያደረገች ነው ያሉሽ፣ በቃ ሁሉች እሳይ ደግ ያደረጉሽ ኮሜንት ሁሉ። ሀዩ ስታዛዝን የት ነበረ? ሱምያ ስደበድባት ቤተሰቦች ጡፏል እላችኋለሁ። የእነዚህ ልጆች ድራማ በቃ ጡፏል፣ ተጧጡፏል። እንዳያችሁት እንግዲህ እኔ ራሴ በግልም እያደረኩ ፖሊስ ነኝ እያልኩ ነው፣ በግልም እያደረግኩ ነው የመጣሁላችሁ፣ ስቶፕ እያልኩ ማለት ነው። ስቶፕ ድብድብ ይውጋ። እንኳን ሱምያ ተመልካቾች እንዴት እንደተቃጠለና አላህ ያውቀዋል። አይ በጣም የተረጋጋች ሀዩ በጣም የተረጋጋች ሴት ነች። አንተ ራስህ ጥሩ ስራ አልሰራህም። እውነት ባረከው ሱምያ የኛ ጀግና ሀዩን በጥፊ በይል ብላለች። ቆይ ምን አርጋ ነው እኔ እኮ ሳሳዮ ሳስፔንስ ኮንሁን የራሱ ተመልሸ ሂጅ ልየው እንጂ ያለፈውን ክፍል የዛሬው ዛሬውን ነው። ሰይድ ማበዴ ነው ሲል ነው የሰማሁት። ቆይ ሀዩ ምንድን ነው ያደረገች? ቆያዋለሁ ሀዩ ውሸቷን ይሆናል። ሰይድ ተ ወደ ኢትዮጵያ እንድትመለስ አልፈልግም ይሆናል። እስቲ ቆይ ተመልሽ። ምን ምን ምን ምን ብላ ነው ሀዩ እንደዚህ? ማበዴ ነው ማበዴ ነው ማበዴ ነው ሶምያ ይሄን አታደርገችም። ካላደረገችው ታደርገዋለች። አሁን ኮሜንቶች፣ በነገራችን ላይ ዩቲዩብ ስሰራ አንዳንድ ጊዜ ኮሜንቶች አሁን ሶምያዋን ባታደርገው ማለት ነው ይሄን ነገር ታደርገዋለች ቀጣይ ቪዲዮ። ምክንያቱም ብዙ ኮሜንቶች ደብድቢያት ነው ያሉ።

ሰዎች ወልዳሽ ያለች ሲችን በመኪና ወሬ ብቻ ነው ብቅ ያደረገች ሱምያ ጀግና ሴት ነች። ስለዚህ ትደበድበዋለች። የምን ሁሉ ድራማ እንድትደበድብ ነው የምትፈልግ ሁሉ ኮሜንት አዩ እንድትደበድብ ጎዳና ምክንያቱም አድርገሽ ከሆነ ወንድነሽ ወንድነሽ ስለሚል ጉድበል መንደር ወንድነሽ ወንድነሽ ስለሚል፣ ስለዚህ ወንድነቷን ለማሳየት እና ብዙ እይታ እንዲኖረው ብዙ ተቀባይነት እንዲኖረው ብዙ ቢዩ እንዲኖረው አስራ አይደለም ለማደለ ስለዚህ ቀጣይ ሀያት እየተደበደበች ይለቀጣል። ሀያት ታስራ እየተደበደበች ይለቀቃል። ወላሂ እውነት ከሆነ ደስ ነው ያለኝ መደብደዋ ማለት ነው